ሰላም ሰላም እንደናችሁ ውድ የቻናል ተከታታዮች እንግዲህ አሁን የጀመረው የሀኪሞች ሙመንት እንቅስቃሴ በጣም ወሳኝ የሚባል እንቅስቃሴ ነውና ሁሉም ሰው እንዲህ በቻለታ ላይ አይገባም የጤና ባለሙያ ይህ እንቅስቃሴ ፊልም የሚያደርግ ከሆነ ዘላለማዊ ባርነቱን መርጧል ማለት ነው እንደምናውቀው ሲዎች እናውቃለን አይደለ ሲዎ የምንላቸው ያልተማሩ ያልተማሩ የሚባሉ በካሬነት መንግስትን የሚያገለግሉ ቃል አቀባይ ናቸው እና እነዚህ ሲ ብለን የምንጠራቸው ሰዎች ምንድን ነው የሚሰሩት ሲዮ ብለን የምንጠራቸው በተለይ ከኢንስቲትዩሽኖች ያሉ ሲዎች አብዛኞቹ ምናልባት ፕብሊክ ኤልስ እየተማሩ እንግዲህ እንትኖች ሊሆን ይችላሉ። ያልተማሩ ፕብሊክ ኤልስ ተብለው ግን በህክምናው ዓለም ያልተማሩ አይነት ሰዎች ሊሆን ይችላሉ። እነዚህ ሰዎች በጣም በሚገርም ሁኔታ ወንበር ላይ የሚቀመጡት ለቃል አቀባይነት ነው። ፑፔት አሻንጉሌቶች ናቸው። ምንድን ነው ቃላቀባይነታቸው? ጥሩን ነገር አይደለም፣ መጥፎን ነገር እንትን እያሉ የሚኖሩ ሰዎች ናቸው። በዛ ላይ አብዛኞቹ በሌብነት የተሰማሩ ያው ህጋዊ ሌብነት ማለት ነው። እና በሌብነት የተሰማሩ ናቸው ሆስፒታሉን መድኃኒት በሚያስፈልግበት ሰዓት በሰዓቱ መድኃኒት አቅርቦት የማያደርጉ መሳሪያ በሚያስፈልግበት ሰዓት ከመሳሪያ መግዣ የማያቀርቡ እንደገና ደግሞ አንዳንዱ ማለት ያለባቸው ሆስፒታል ውስጥ መሟላት ያለባቸው የተበጀተውን በጀት እጥብ አድርገው የሚበሉ ሌቦች ናቸው እነዚህ ሰዎች እና እነዚህ ሰዎች ቢዋጉ አይገርምህ። በአመት አራት ሚሊዮን እና አምስት ሚሊዮን ብር አወራርደው የሚበሉ ሰዎች ናቸው ሲኢኦ ብለን የምንጠራቸው ሰዎች ማለት ነው እና ኢንስቲትዩሽን ላይ ያሉትን እንግዲህ ጊዜ ይወቅላቸው። ምናልባት አንዳንድ ጥሩ እውቀት ያላቸው ሰዎች ሊሆኑ ይችላሉ። ከዚያ ውጭ ያሉት ግን በሁሉም ሆስፒታሎች አሉት። ምንም ያልተማሩ ከገንዘቦች ምንም ነገር የማይታያቸው ሰዎች ናቸው። የሚገርመው ለወላድ እናት እንኳ በቂ የሆነ መድኃኒት እና ሌላም መሳሪያዎችን የማያቀሩ በጣም የሚገርሙ ና ለምንም ለምናገር ራሱ የሆነ የሚዘገንም አይነት ሰዎች ናቸው። አምቡላንስ አምቡላንስ ለወላድ የተመደበን አምቡላንስ አመቱ ሙሉ ለሰርግና ለስብሰባ ሲዞሩበት የሚኖሩ እዛ የተቀመጡ ሰዎች ናቸው። እነዚህ ሲኢኦ ብለን የምንጠራቸው እና በአመት በትንሹ እስከ ስድስት ሚሊዮን ብር እስከ ሰባት ሚሊዮን ብር አወራርደው ህንፃ የሚሰሩ ሰዎች ናቸው እነዚህ ሰዎች። ስለዚህ እነዚህ ሰዎች የጤና ባለሙያውን ጥያቄ ለማኮላሸት በኃይል ባይሄዱ ምንም ነገር አይገርመን፣ ምንም ነገር ማለት ነው። ግን ምንድነው የጤና ባለሙያው እየጠየቀ ያለው መብት ጥያቄ ነው። የመኖር ያለመኖር ጥያቄ ነው። በልቶ የማደር ያለማደር ጥያቄ ነው። ይህ ጥያቄ በስርዓት መመለስ ሲኖርበት የፖለቲካ አጀንዳ እየሰጡ ደስጣ አለ አይደለ? ምንድን ነው አፍሪካ ውስጥ መቼም የተማረ ሰው ቦታ የለውም፣ የታወቀ ነገር ነው። እና በተለያዩ ወይም ደግሞ የተያዙ ሰዎች ናቸው እንደዚህ ተከብሮ የሚኖሩበትና በጣም የሚያሳዝን አይነት የሚያሳዝን አይነት እና ማህበረሰቡ ሊያውቀው ይገባል። ሲኢኦች እነዚህ ሰዎች እነማን ናቸው? እነዚህ ሲኢኦች ናቸው ሆስፒታሉን ባዶ አደለው። ከዛ ማህበረሰብ ይመጣ ሆስፒታሉ ባዶ ሆኖ ሲየው መሳሪያ የላቸው መድኃኒት የላቸው በምንድን ነው እንደዚህ ምናምን ብሎ ባለሙያው ላይ ኮምፕሊን ያቀርባል። ኮምፕሊን ማቅረብ ያለበት እነዚህ ሰዎች ላይ ነው ሲኢኦ ተብሎ የሚጠሩት የተበጀተውን የአመታዊ በጀት ቀርጥፈው የሚበሉ በህንፃ ላይ ህንፃ የሚሰሩ ባለሙያው አኮ የምታዩት ነው በልቶ የሚያድረው አቶ የሚሰቃይ ምስኪን ማህበረሰብ ምስኪን ህዝብ ነው። ባለሙያ ማለት እውቀቱን ይዞ ጓንት በሌለበት እያዋለደ ጓንት በሌለበት በባዶ እጁ እየዳበሰ የሚያከምህ ነው ባለሙያ። ይህን ምስኪን ባለሙያ ልፈሰው አይገባም። ስለዚህ ስለነዚህ ሲዮ ስለሚባሉት ግን ማንኛውም ማህበረሰብ ማወቅ አለበት። ይንን ነገርም እኛም ቢሆን ማሳወቅ አለብን ለማህበረሰባችን። ሲዎች በጣም ሌቦች ናቸው። ስለዚህ የጤና ስርዓቱ ከሲቪል ሰርቪስ ወጡ እነዚህ አይነት ሰዎችን የማያባረር ከሆነ ለምን የጤናው ስርዓት እንደተበላሸ ነው የሚቀሩ። ስለዚህ ሲኢኦዎች ማለት እነዚህ ናቸው። በሌብነት ተሰማርተው ሆስፒታልን የሚዘርፉ ከወረዳ ጤና ባለሙያዎች ጋር እየተቀናጁ ሆስፒታሉን የሚዘርፉ ናቸው። የወረዳ ጤና ጽህፈት ቤት የሚባል አለ። ከወረዳ ጤና ጽህፈት ቤት ጋር ይሆናሉ። የተበጀተውን በጀት ቅርጥፍ አድርጎ የሚበሉ እና በህንፃ ላይ ህንፃ የሚሰሩ በቤት ላይ ቤት ቤት የሚሰሩ ሰዎች ናቸው። በየከተማው በየመኪና ላይ መኪና የሚገዙ እንደገና ደግሞ ምንድን ነው የወላድ እናት የምትመላለስበትን አምቡላንስ ለሰርግ ለቫኬሽን ለትራንስፖርቴሽን